ሰላም ጤና ይስጥልን፣ ውድ ተመልካቾቻችን፣ እንደምን አላችሁ። ዕለት ሐሙስ ህዳር 25 2018 የናሆ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆይታ አድርጋሉ። መልካም ቆይታ ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ኢትዮጵያ በታላቁ የህዳሴ ግድብ ላይ የግብጽ የቅኝ ግዛት ዘመን አስተሳሰብ ውድቅ በማድረግ አካሄዱ ለዘመናዊ የማይመጥን መሆኑን አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ረቡዕ ህዳር 24 ቀን 2018 ዓ.ም ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም በማለት ወቅሷል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶች የግብጽ መንግስት የሃንደኛ ክፍለ ዘመን እውነታዎችን ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። ሚኒስትሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይ አመለካከት አላቸው ሲል በጽኑ አኮንኗል። ሚኒስትሩ በመግለጫው የግብፅ ቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን በአዲስ አበባ ካይሮ ለመተው የከበዳትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጿል። ግብጾች ግዛት ዘመን ስምምነቶች በመጥቀስ ስለ ታሪካዊ መብቶቻቸው ያውሳሉ፣ ያለው የሚኒስተሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና አመራር ውድቀት ነው ብሎታል። ኢትዮጵያ በፍጹም የማያስበረገጋትን ይህ የጃጀ የጨዋታ መመሪያና መርህን ለመተው ጊዜ አሁን ነው ሲልም አጽንኦት ሰጥቷል። ሚኒስተሩ በተጨማሪም ግብጽ የአፍሪካን ቀንድ ለማተራመስ ለረዥም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ላይ ብቻ ያልተገደበ ቀጠናውን የማተራመዝ ዘመቻ ታካሂዳለች ሲልም ከሷል። ከንቲ ባዳ አዳነች አቤቤ 26 ሺህ ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ ስራ አስጀመሩ። የአዲስ አበባ ከተማ አስተዳደር ከንቲ ባዳ አዳነች አቤቤ 26 ሺህ ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ በዛሬው ዕለት ህዳር 25 ቀን 2018 ዓ ም ስራ ጀምረዋል። በዚህ ዓመት ከያዝናቸው ዋነኛ እቅዶች መካከል ቀዳሚው ለከተማችን ነዋሪዎች የቤት አቅርቦት ተደራሽ ማድረግ ነው ያሉት ከንቲ ባዋ በአመቱ ከ100 ሺህ በላይ ቤቶችን ለመገንባት አቀደም፣ በርካታ ተግባራትም አከናውነናል ብለዋል። እቅዳችንን በጥራትና በፍጥነት ን ለ ለማድረግ ለሀገራችን የመጀመሪያ የሆነውን ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም አንድ አማራጭ አድርገን ዛሬ ስራ አስጀምረናል። ምና ያሉት ቴክኖሎጂ በሌላው ዓለም የተለመደና ቤቶችንም ሆነ ህንፃዎችን በፋብሪካ ውስጥ የሚገጣጠሙ ብረት አብረቶችን በመጠቀም ወለልን፣ ግድግዳና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ማምረት የሚያስችል አሰራር መሆኑንም አመላክተዋል። የቴክኖሎጂው ፋብሪካ በንፋስ ስልክ ላፍቶ ክፍለ ከተማ መተከሉን ገልጸው በፈጠራና ፍጥነት መርህ ግንባታ ከሳይት ወደ ፋብሪካ በመቀየር የግንባታ ፍጥነትን በማሳደግ ወጪን በመቀነስና ጥራትን በማሻሻል ማሻሻል አንጻር ተመራጭ መሆኑን ጠቁመዋል። አስተዳደራችን እንደ ወትሮ የነዋሪውን ጥያቄ ለመመለስና ተጠቃሚነትን ለማረጋገጥ በጠንካራ ፕሮጀክት ማኔጅመንት ዲሲፕሊንና በ24/7 የስራ መርሃ ግብር ፕሮጀክት በጥራትና በፍጥነት ተጠናቆ ለታለመለት ዓላማ እንዲውል እናደርጋለን ብለዋል። ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ከ600 ሚሊዮን በላይ ሕዝብ የኤሌክትሪክ አቅርቦት እንደማያገኙ ተገለጸ። ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ከ600 ሚሊዮን በላይ ሰዎች የኤሌክትሪክ አቅርቦት እንደማያገኙ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ባህሩ አልጂራ ተናግረዋል። ኢንጂነር ባህሩ የኤሌክትሪክ አገልግሎት ተደራሽ ከማድረግ አኳያ ከመሰረተ ልማትና ኤሌክትሪክን ለማስተላለፍ ሰፊ ኢንቨስትመንት ለመጠየቅ ውስንነት መኖሩን ጠቅሰዋል። ይህንን የአቅርቦት ውስንነት ለመፍታት በሀገር ደረጃም ሆነ በ አፍሪካ ደረጃ ስራዎች እየተሰሩ መሆናቸውን የጠቀሱት ኢንጂነር ባህሩ ከአጋር ድርጅቶች ጋር ክፍተቱን ለማጽበብ እንቅስቃሴዎች መኖራቸውንም አመላክቷል። ኢትዮጵያ በ2030 75 በመቶ የሚሆኑ ዜጎችን የኤሌክትሪክ ተጠቃሚ እንዲሆኑ ለማስቻል ሀገራዊ የኤሌክትሪክ አቅርቦት ፕሮግራም በመቅረጽና አንዳንድ ተግባራት እየተከናወኑ እንደሚገኙም ተናግረዋል። ኢንጂነር ባህሩ ይህንን ያሉት ታህሳስ አንድና ሁለት በአዲስ አበባ የሚካሄደውን የመጀመሪያው የአፍሪካ ኢነርጂ ብቃት ጉባኤ አስመልክቶ ለጋዜጠኞች በሰጡት መግለጫ ነው። ጉባኤው የአፍሪካን ኢነርጂ ብቃት አጀንዳ በስትራቴጂያዊ ትብብር ማሳደግ የሚያስችል መሆኑ መሆኑንም የተገለጸ ሲሆን የአፍሪካ ኢነርጂ ስትራቴጂ ተግባርን ለማፋጠን የሚያገለግል መሆኑንም ተናግረዋል። በጉባኤው የአፍሪካ ኢነርጂ ብቃት ጥምረት በይፋ እንደሚጀመር የተገለጸ ሲሆን የአፍሪካን የኃይል ምርታማነት በ2050 በ50 በመቶ እና በ2063 በ7 በመቶ ለማሳደግ መታቀዱን በመግለጫው ጠቅሰዋል።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 ከውጭ ወዳገኘናቸው መረጃዎቻችን ስናልፍ በኬንያ የሚሰለጥኑ የዩኬ ወታደሮች ለአመታት ወሲባዊ ጥቃትና ግድያ መፈጸማቸውን የህዝብ እንደራሴዎች ገለጹ። በኬንያ ወታደራዊ ስልጠና ሲያደርጉ የነበሩት የዩናይትድ ኪንግደም ወታደሮች ለአስር አመታት ወሲባዊ ጥቃት፣ ግድያና የሰብአዊ መብት ጥሰት ሲፈጽሙ እንደነበረ የህዝብ እንደራሴዎች ተናግረዋል። የኬንያ የህዝብ እንደራሴዎች ወታደራዊ የጦር ሰፈር ይገኝባቸው ከነበሩ የላኪፒያና የሳምቡሩ ግዛት ነዋሪዎች የተሰጡት አሰቃቂ ምስክርነቶችን ጠቅሰዋል። የኬንያ የህዝብ ተወካዮች ምክር ቤት ያቋቋመው ኮሚቴ ምርመራ ሲካሄድ የዩኬ ወታደሮች ቃላቸውን ለመስጠት ፍቃደኛ ባለመሆናቸው ከጥያቄነት ማምለጣቸውን ገልጸዋል። በኬንያ የዩኬ ከፍተኛ ኮሚሽን እንዳለው በኬንያ ምክር ቤት በቀረበው ሪፖርት ላይ ምላሹ አለመካተቱ አሳዝኖታል። ማስረጃ ከቀረበ ክሶችን ህግን ተመርኩዞ ለመመርመር ቁርጠኛ መሆኑንም አክለዋል። የዩኬ ወታደሮች ለአመታት በማዕከላዊ ኬንያ ስልጠና አድርገዋል። ወታደሮቹ በሰብአዊ መብት ጥሰትም ሲከሰሱ ቆይተዋል። የዩናይትድ ኪንግደም በየአመቱ ከአንድ ሺ በላይ ኬንያውያን ወታደሮችን ታሰለጥናለች። የዩኬ ወታደሮችም ስልጠና ለማካሄድ ወደ ኬንያ ይላካሉ። የኬንያ የህዝብ ተወካዮች ምክር ቤት ያቋቋመው ኮሚቴ ለሁለት አመታት ምርመራ ካካሄደ በኋላ 94 ገጾች ያሉት ሪፖርቱን አውጥቷል። የዩኬ ወታደሮች የስነ ምግባር መርሆዎች እና የሰብአዊ መብት ህግጋትን እንደጣሱ ሪፖርቱ ይጠቁማል። በመጨረሻ የኮንጎ ዲሞክራሲያዊ ሪፐብሊክ ከኢቦላ ወረርሽኝ ነጻ መሆኗን ታወጀ። በኮንጎ ዴሞክራሲያዊ ሪፐብሊክ ተቀስቅሶ የነበረው የኢቦላ ወረርሽኝ ከ24 ቀናት ያለሰለሰ ጥረት በኋላ ሙሉ በሙሉ መወገዱን የሀገሪቱ ከቫይረሱ ነጻ መሆኗን የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል አስታውቋል። የወረርሽኙ መወገድ የአመራር ቁርጠኝነት ካለና የተቀናጀ ስራ ከተሰራ ካቅም በላይ የሚሆን ነገር እንደማይኖር ትልቅ ማሳያ ተደርጎ የሚወሰድ መሆኑንም ማዕከሉ ገልጿል። በዚህም በአመራሩ በጤና ባለሙያዎችና በህብረተሰቡ የጋራ ርብርብ የተቀናጀ ጥረት የመጨረሻው ህመምተኛ ካገገመ ወዲህ ባለፉት 42 ቀናት ምንም አይነት አዲስ በወረርሽኙ የተጠቃሰ አለም መዝገቡን ተከትሎ ዲሞክራቲክ ኮንጎ ከበሽታው ነፃ መሆናል። የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል ዋና ዳይሬክተር ዶክተር ጃን ካሲያ ይህ ስኬት የልዩ ቁርጠኝነት ተምሳሌቶች ቅንጅት የተፈጠሩ ነው ሲሉ በዲሞክራቲክ ኮንጎ የኢቦላ ወረርሽኝ ላይ የተገኘው ውጤት አሞካሽ ተውታል በሀገሪቱ የኢቦላ ወረርሽኝ ቁጥጥር ለተገኘው አንጸባራቂ ስኬት የሀገሪቱን የጤና ሚኒስትር ዶክተር ሮጀር ካምባ አመራር፣ የህብረተሰብ ጤና ኢንስቲትዩት የቴክኒክና ፋይናንስ ድጋፍ አጋሮችን፣ የመስክ ባለሙያዎችና የህብረተሰቡንም የፈጸማችሁት ጀግንነት አ አገራችንን ማነቃቃቱ እንደቀጠለ ነው ሲሉ ዋና ዳይሬክተሩ ምስጋናቸውና አድናቆታቸውን ችረዋል። አሁን ላይ ሙሉ ለሙሉ በሀገሪቱ መወገዱ የታወጀውና በዲሞክራቲክ ሪፐብሊክ ኮንጎ ለ16ኛ ጊዜ ተቀስቅሶ የነበረው የኢቦላ ወረርሽኝ በካሳይ ግዛት በኩል ወደ ሀገሪቱ የገባውና በይፋ የተገለጸው እንደ አውሮፓ አቆጣጠር መስከረም አራት ቀን 2025 ላይ ነበረ።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። የሰዓቱን ዜና የተካተላችሁት ይመስል ነበረ። ከዜናዎቹ ጋር ስናይት ንጉስ ያብሬያችሁ ቆየሁ። መልካም ቀን